እለያለሽ ነው ምልሽ። እህትዋ እሺ፣ የዛኛው አንድ ቅጣት አለብሽ። አዎ ብራዘር። እሺ፣ ልንገርሽ ቅጣትሽን ተናገሪ፣ ተናገሪ። አንደኛ እያሰራ ነው አልሰራም። ንገረኛውን አንዴ ይሰራል እኮ እየሰራ ነው ተጠቀሙት ትሪፕን ነው ተጠቀሙት። ይዘ ትሪፕን ይዘ ትሪፕን በሶስት ነው የሚያባዛለን። እህትዎ አስደንግጭው ይላል። ይንን ህዝብ አስደንግጭው። ይተኮስ ይተኮስ። ሀያ ሰከንድ ነው የቀረው። ወይኔ ወይኔ ጋስለስ። እስኪ ቤተሰብ አንዴ ሁላችሁም ታፕታፕ አሉ። እሺ

መስትዬ ምናምን አባ መስጠት የምችሉ ሰዎች ፕሊስ አትውጡ፣ በናታችሁ ኔትወርክ እያስወጣችሁ እንዳውቃለሁ ግን አትውጡ። በቃ እንደምንም ብላችሁ ለመቆየት ሞክሩ። አዲስ ነው ጋይስ ነው፣ ሁላችሁም በደንብ ደብል ታፕ ሼር፣ ደብል ታፕ ሼር። አሁን አሪፍ ነው ጋይስ

ምን እንደሚፈጠር አይታወቅም። ትሪፕል ሲመጣ እኩል ጥሳን ነው መቀመጥ ያለብን አይመስላችሁ? ጋይስ እን እኮ አንዳንድ ትሪፕል ሲመጣ እኩል ፑሽ አፕ ያላቸው ሰዎች ቶሎ ቶሎ ሙሉ ቶሎ ቶሎ አፕ ያላቸው ሰዎች ትሪፕሉ ሲመጣ እኩል በሶስት ነው የሚያባዛለን። እንጥሰዋለን ገኒሻ ገኒዋታችን ትሪፕሉ ሲመጣ ጎጥ እኔ እኮ አበባ መስጠት የሚችሉ ሰዎች ማለት ነው። ቶሎ ቶሎ ብትሞሉ አሪፍ ነበረ እግዚአብሔር